ቤት ዶክተር ምንም አልበላሁም። በቃ ማህበር ነበረኝና ማህበር ቤት ስሄድ የሰራሁትን ይዤ ይዤ ያው ማህበርተኞቼም ቅር እንዳይላቸው እኔ ይሄን ነው የምጠቀመው ብዬ የበላሁት እሱን ነው። በቃ ከነጋ ማለት ነው አንድ አቮካዶ እና አንድ አቮካዶ። ከአቮካዶ ውጪ ፎሶሊያ እና ባሚያ፣ ሌላ ነገር አልነበረሽም? አሳ ኩላ ነገር አስበይም፣ ፆመኛ ነሽ? አአ ጾመኛ ነኝ። ለምን ድፍን ምስል አልበላሽም? ባቄላ አተር ምናምን ለምን አልበላሽም? የለሽም አይ ብዙ አይነት ከማበዛ ብዬ ሁለቱን ነው የበላሁት። ጆ ምግብ አልበላሽማ። ያው ከፈራቻ ነው። መፍራት እኮ አይደለም አሁን እንድትፈሪ አይደለም። ዋና ያው ፈሮሽ ምግቦች አሉ፣ ያው ፈሮሽ ምግቦች ናቸው፣ ጉበትሽ ስብ ሊቀመጥ ያደርጉ። ኦኬ? አዎ። ይሄ ምግብ መፍራት ወይ ምግብ ማቆም ሳይሆን ለዚያ ለውፍረት ያደረጉሽና ጉበትሽ ላይ ጮማ እንዲሰራ ያደረጉትን ማቆም ነው። በነሱ ቦታ ደግሞ ጉበትሽ ላይ ጮማ እንዲቀመጥ ሳይሆን አንቺን ላይ አንቺ ውስጥ ፋት እንድትጠራቀም ሳይሆን የተሻለ ጡንቻ እንድትገነብ የሚያደርጉ ምግቦች ላይ ፎከስ ማድረግ ነው። እሺ። ስለዚህ ጾመኛ እንኳን ብትሆኚ እነ ድፍን ምስር፣ እነ ባቄላ፣ እነ አተር፣ እነ ቶፉ እነዚህ እነዚህ ዋና ምግብ አድርጋቸው። አትክልቱን ይሄ ቅድም ያልሽውን ባሚያ ያልሽውን አቮካዶ ያልሽውን ከጎን አድርጌ ተጨማሪ እንጂ ዋና ምግብ ሊሆን አይችልም። በሱ እንጂ ለጉበት ፋት እየተባለ የሚሰጡ ቫይታሚኖችን ኦሜጋ ስሪ ምናምን እየዋጡ ያንኑ ምግብ መመገብ ምንም ትርጉም የለውም። ገብቶሻል? ምን እንዴት አዘዝልሽ? ኦሜጋ ስሪ ነው የአሳ ዘይት። ኦሜጋ ኦሜጋ ስሪ ነው የሚለው የአሳ ዘይት ይሁን። እኔ ያው አንተን አማክሬ ነው ልኬልካለሁ። እንዳለ እንትኑን ልኬልህ ነበር። ውጤቶቼንም ያለውን ምርመራም ልኬ ነበረ። ቴሌግራም ላይ ላኪና አየዋለሁ እሺ ሚግራም ላላኪ አይልሻለሁ ዋናው ነገር ኦኬ መገረም የለበሽም በአንቺ ቤት እንኳን ጉበተሽ ላይ ስብ አለ ስትባይ ደንግጠሻላል ገርሞሻል ኦኬ መገረም የለበሽም ምክንያቱም ያው ያው ምግብ ነው መጀመሪያውን ያወፈረሽ ኦኬ ከቆዳሽ ስር ያለው የፋት ሴሎች ጢም ብሎ ሙሉ መሄጃ ያጣ ፋትና መሄጃ ያጣ ስኳር ጉበትሽ ላይ ተጠራቀመ። ገባሽ? ስለዚህ መፍትሄው ሁሉ እነዚያን ምግቦች ማቆመ የመጀመሪያው ለዳቦ፣ ለስላሳ፣ ጁስ ምናምን እነዚህ እነዚህን አቆመሻል። ከዚያ ቀጥሎ ደግሞ መስራት ያለው ምንድን ነው? እንዴት አንቺን እንመግብሽ? እንዴት አድርገን በደንብ እየገነባንሽ? ያንን በወጭሽን ጉበትሽ ላይ ያለውን ፋት እንዴት እናፍርስ የሚለው ነገር በጋራ መስራት ይጠይቃል። ሰቦክስ አርግል በጣም አመሰግናለሁ። እውነት ኑር በጣም በጣም በጣም ለብዙ ሰዎች እኔ እንጃ እኔ እዚህ ላይ ወጥቼ እንጀራና አቁሜ ሁለት ቀን አይደለም አሁን ሁለተኛ ሳምንት አልፌ ሶስተኛ ሳምንት ይዣለሁ። ይቅር ሌላ ዛሬ የሰማቷ ማህበርተኞቼ በተሰበሰቡበት እንጀራ ቅመሺ ሲሉኝ እራሴን አይደለም መሸወድ ያለብኝ ማለት አንተ አታየኝም ብዬ እዚህ ጋር እንጀራ ብበላ ራሴን ነው የምጎዳው። ምንም እንትን የለውም። እና ያንተን ነገር መስማት ይጠቅማል በጣም ነው የሚጠቅመው። እና እኔ በራሴን በሰውነቴ አካላቴ ቅልል የሚለይ ነገር አለ በራሴ ማለት ነው። እቺን አስራ አምስት ቀን ሰውነቴ ራሱ ቀሎኛል። ግን አንድ ነገር ጨብጪ፣ ገብቶሻል ትቀር ስላለኝ ነው ይሄ ሳ ልትጭ አልፈልግም። እንጀራ ማቆምሽ ጥሩ ነው እየበላሽ ግን ያለሽው ነገር ትክክል ነው ያልኩሽ ገብቶሻል ያ ይጎዳሻል ገብቶሻል ሰውነትሽን በእግር መፍራት ሳይሆን ሰውነትሽን መግቢ ነው እያልኩሻል መ ሰላሳ ኪሎ እንኳን ሆነሽ ጠግበሽ እየበላሽ ያኛው ያንን ኪሎ ማስኬድ ይቻላል ቀይረሽ ነገ አይደለም የነገ አመት እንኳን ሁሉ ነገር ሁሉ ነገርሽ ወደ ስልሳ ኪሎ ሰባ ኪሎ የነበረሽ አትጠብቂ ለረዥም ጊዜ ሊፈጅ ይችላል አመታትን ልፈጅ ይችላል። እነዚህ አመታት ጊዜ ውስጥ ግን አንቺ እየዳንሽ ነው እየሄድሽ ያለሽ ገብቶሻል። ቢኮዝ የሚያደርጉሽ ምግቦች እየበላሽ ነው። ቦርችሽ፣ ፋትሽ፣ ጉበትሽ ላይ ያለው ጮማ በሙሉ ይሄዳል። ያለ እድሜ ያረጀሽ ልጅ መልሰሽ መተደስ ጀምር ያለሽ ይሄ የሚሆነው ግን እንጀራ ቁመሽ ይሄ ባሚያ ያልሽውን አቮካዶ ያልሽውን ምናምን ጎመን ብቻ እየበላሽ ሳይሆን በትክክለኛ መንገድ ሰውነት እየገነባሽ ይ እሱን አትርሽ። ሁላችሁ ይህም ፕሮግራም የሰሙ ሰዎች በትክክል ሊአሰሙ እንጀራ ታቆማላችሁ። ከዚያ በኋላ ግን የማይረባ ነገር ነው የምትበሉት። አትክልቶች ላይ ፎከስ ታደርጋላችሁ። አትክልቶች ዋና ምግብ ፈጽሞ ሊሆኑ አይችሉም። ይሄን ቁልፍ ሳትጨብች እንዳትወጪ እሺ። ዶክተር እሺ፣ አዎ፣ አዎ። ማግኘት ያለብኝን ያው እነ ቶፉ ምናምን እነ ቶፉ እነ ድፍን ምስር ገባሽ። ቶፉ አሁን ገና ግራ ነው። ገና ቶፉ መፈለግ እኮ መከራ ነው፣ የቶፉ አሰራር እስክታቂ ድረስ። አሁን ልክ ፕሮግራም እንዳለቀ በነገራችን ላይ ሰራሁት፣ ቆርጬ ስለተነሳው መቀነስ አውርጄ ሰርቸዋለሁ ቤት ውስጥ ቶፉን ቶፉ አለ፣ ድፍን ምስር አለ፣ ድፍን ቦለቄ አለ፣ እሺ ባቄላ አለ፣ ይሄ አባጮ ማሚሉት አለ። እነዚህ በሙሉ ጾሙ እስኪፈታ እ ዶክተር በጣም አመሰግናለሁ።